አክብሮታዊ ሰላምታችን እያቀረብን ሰሞኑን የተስተዋሉ ዋና ዋና መረጃዎችን ዝርዝር የምንመለከትበትን ዝግጅት ጋብዣችኋለሁ። አብራችሁን ቆዩ። በቅርቡ የማህበራዊ ሚዲያ መድረኮችን ያጥለቀለቀውና ትልቅ መነጋገሪያ የሆነው ባልና ሚስት ታሪክ ምንድን ነው? ይዘነዋል። የእግር ኳስ ተንታኙ መንሱር አብዱል ቀኒ ከብስራት ራዲዮ ጋር አለመስማማት ውስጥ መግባቱ ተሰማም። በጉማ አዋርድ ዕርቃንን በሚያሳይ ያለባበስ መገኘት አይፈቀድም ተባለም። የሚሉት ከሀገር ውስጥ በዝርዝር የምንመለከታቸው አርእስተ ጉዳዮች ሲሆኑ ከውጭ ደግሞ በልዩነት የምንነግራችሁ ጉዳይ አለም። እንደተለመደው ቪዲዮውን ላይክ ኮሜንት እና ሼር በማድረግ ለሌሎች አዳርሱት። አዳዲስ አድማጭ ተመልካቾቻችን ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ እንላለን። አሁን ዝርዝሩን አብረን እንመለከታለን። ሚስትየዋ ባለቤቷን በልዩ ሁኔታ ስታሞካሽ የተናገረችው የፍቅር መግለጫ ብዙዎችን ያስደመመ ነበር። የመጀመሪያ ልጄንም አድሷንም ልጄ ሲወልድ እሱ ነው በክትፎ ያረሰኝ። ለኔ፣ ከእሱ እንደሱ ያለ ሰው አለ ብዬ አላስብም። ይህ የፍቅር አመለካከት ብዙዎችን ፈገግ ከማሰኘቱም በላይ በኢትዮጵያ ባህል ውስጥ ከወሊድ በኋላ በምግብ ወይ ደግሞ በተለይ በክትፎ ማድረስ ምን ያህል ትልቅ የፍቅር መግለጫና የመደጋገፍ ምልክት እንደሆነ አሳይቷል። ሚስትየዋ ባሏን ለእኔ ልዩ ባል ነው ብላ የሰጠችው ምስክርነት በብዙዎች ዘንድ እውነተኛ የትዳር ምሳሌ ተደርጎ ታይቷል። በዚህ ልዩ የፍቅር መግለጫቸው ቫይራል የሆኑት ጥንዶች ታሪካቸውን ለመላው ኢትዮጵያውያን ለማካፈል በአባይ ቲቪ መቅዲሾው ላይ ቀርበው ነበር። በዝግጅቱ ላይ ስለ ትዳር ህይወታቸው፣ ስለ ፍቅራቸውና እንዴት በዚህ ደረጃ ተቀባይነት እንዳገኙ ሰፋ ያለ ቆይታ አድርጓል። የኢትዮጵያ ወንዶች ሚስቶቻችሁ ከወለዱ በኋላ በምግብ በተለይ ደግሞ በክትፎ ማድረስ ምን ያህል ትልቅ የፍቅር ኢንቨስትመንት እንደሆነ ተረድቷል። ይህን መልእክት ታዲያ ለብዙዎች ሲንሸራሸር ማየት የምትፈልጉ ላይ ኮሜንት፣ ሸር እንድታደርጉት በድጋሚ ጠይቃለሁ። የእግር ኳስ ተንታኙ መንሱር አብዱል ቀኒ ከብስራት ራዲዮ ጋር አለመስማማት ውስጥ መግባቱ ተሰማ። ለአመታት ብስራት ኤፍኤም ላይ የብስራት ስፖርትን ሲያዘጋጅ የነበረው ታዋቂው የእግር ኳስ ተንታኝ መንሱር አብዱል ቀኒ ከጣቢያው ጋር አለመግባባት ውስጥ እንደገባ ይፋ አድርጓል። ተንታኙ በይፋ የቴሌግራም ገጹ ባሰራጨው አጭር መረጃም ከኔ ትጋት ባልሆነና እኔ ልፈታው በማልችለው ችግር የተነሳ ሲል በገለጸው ምክንያት ከጣቢያው ጋር ሰጣ አገባ ውስጥ እንዳለ ገልጿል። ይህን ተከትሎ አለመግባባት እስከሚፈታ ድረስ የስፖርት ዝግጅቱ በራዲዮ ጣቢያው እንደማይቀርብ ይፋ አድርጓል። በጉማ አዋርድ ድርቃንን በሚያሳይ አለባበስ መገኘት አይፈቀድም ተባልም። የጉማ አዋርድ ለ11ኛ ጊዜ ጥቅምት 22 ቀን 2018 ዓ ም በአድዋ ሙዚየም በፓን አፍሪካ አዳራሽ ይካሄዳል። በዘንድሮ የሽልማት ልማት መርሃ ግብር ላይ በጉማ አዋርድ ላይ እርቃንን በሚያሳይ አለባበስ መምጣት አይፈቀድም። ተብሏል የጉማ አዋርድ አዘጋጆች ዛሬ በአድዋ ሙዚየም በሰጡት መግለጫ በዘንድሮ መርሃ ግብር ተዋናይት ወለላ አስፋና ተዋናይት ፍቅርተ ጌታሁን የሕይወት ዘመን ተሸላሚ መሆናቸውን አስታውቀዋል። ውድድሩ በሀያ ዘርፎች የሚካሄድ ሲሆን የዛሬ 50 ዓመት ወይዘሪት አዲስ አበባ ተብላ የተሸለመችው ወሰኔ ኃይሉ የጉማ ሄርሜላ ተሸላሚ እንደምትሆንም አቶ ዮናስ ብርሃነ መዋ ተናግረዋል። የዘንድሮ ጉማ አዋርድ መርሃ ግብር በተለየ መልኩ ላለባበስ ልዩ ትኩረት እንደተሰጠውና የሀገር ባህል አልባሳት እንጂ እርቃንን የሚያሳይ አለባበስ አይፈቀድም ብለዋል። በተጨማሪም ህብረተሰቡን ለማሳተፍ የተወሰነ ቲኬት በሽያጭ ለመጀመሪያ ጊዜ እንደሚቀርብ ጠቁሟል። የሽልማት ካታጎሪው ዘንድሮ ቀንሶ ወደ 20 እንዲወርድ መደረጉን ገልጸው የዘንድሮ ሽልማት ባድዋ መቶ ሰላሳኛ አመት የሚከበርበት አመት መሰጠቱ ልዩ እንደሚያደርገው ተጠቅሷል። ዘንድሮ ዋና ስፖንሰሩ ባለፉት አስርት አመታት አብሮ የተጓዘው በደሌ ቢራ ሲሆን አሪፍ ፔ እና ኢትዮ ፒካር አዳዲስ ስፖንሰሮች መሆናቸው ተገልጿል። በመጨረሻም ለትራምፕ የኖቤል ሽልማቱን ስጡት ይገባዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የእስራኤል ፕሬዝዳንት አይዛክ ሄርዞግ በእስራኤልና ና ሀማስ መካከል ታሪካዊ የተኩስ አቁም ስምምነት መደረጉን ተከትሎ ትራምፕ በነገው ዕለት ይፋ የሚያደርገው የኖቤል የሰላም ሽልማት እንዲሰጣቸው አበክረው ጠይቀዋል። የእስራኤል ጠቅላይ ሚኒስትር በይፋዊ የኤክስ ገጻቸው ላይ ፕሬዚዳንት ትራምፕ የኖቤል የሰላም ሽልማትን አጥልቀው የሚያሳይ በአርቲፊሻል ኢንተሊጀንስ የተሰራ ምስል አጋርተዋል። ዶናልድ ትራምፕ የኖቤል ሽልማቱን ስጡት፣ ይገባዋል ብለዋል ኔታናሁ በጻፉት መልእክታቸው። ይህ በዚህ እንዳለ የአውሮፓ ህብረት አባል ሀገር የሆነችው ማልታ የውጭ ጉዳይ ሚኒስተር ዛሬ ሀሙስ ፕሬዚዳንት ዶናልድ ትራምፕን ለኖቤል የሰላም ሽልማት እጩ አድርገው ማቅረባቸውን ገልጸዋል። ኔታናሁ